ሰላም ጤና ይስጥልኝ፣ የመካናት ሰላም ሚዲያቱ ቤተሰቦች እንደምን አላችሁ? በዛሬው መሰናዷችን መነሻችን መካናት ሰላም መደራሻችን ደግሞ በዜሮ 6 ቀበሌ ምድርጋጅ ቀጠና ቀራሮ ጎጥ ልጎ መንደር አድርገን ጉዟችንን ጀምረናል። በጉዟችን የኮሸሚ በርን አቋርጠን በቀመጢ ዳገት እየተንደረደን ተቀጣጢሳ ደርሰናል። ከተቀጣጭ ሳብ መቀጠል ቀላል በሚባለው መንደር ጉዟችን እንቀጥላለን። ቀላል እንደደረስ የጎተሸሬ መንደር በቀኝ በኩል ቁልቁል እየተመለከት ወደ ጉዟችን መዳረሻ የሆነችው ልጎ መንደር ፊት ለፊት እየተመለከት ጉዟችን እንቀጥላለን። በመጨረሻም ፊት ለፊት ስንመለከታት የነበረችውን የጉዟችን መዳረሻ የሆናችሁ ልጎመንደር ደረስን። የልጎ መንደር ዙሪያዋን በመትኖ በመታጀብ አረንጓዴ ልብሷ ለብሳ ለይታ ማራኪ ሆና አምሮባታል። ተመልካቾቼ እንግዲህ ያው ቅድም እንደነገርኳችሁ መዳረሻዬን ልጎመንደር አድርጌ ነበር የተጓዝኩ የምገኘው። አሁን እንግዲህ ልጎመንደር ደርሻለሁኝ። ልጎመንደር እንግዲህ ትደርስ ደግሞ አንድ ቆይታ የማደርግበት ጉዳይ አለ እሱ ምንድነው? ያው በልጎ መንደር የመስኖ ተጠቃሚ የሆነ አንድ ታዋቂ አርሶ አደር አለ በልጎ መንደር ስሙ አንተነህ አህመድ ይባላል። እኛ ደግሞ እንዲህ ወደ ከተማ ሲመጣ ደግሞ ጀማል አህመድ የሚባል ስም አለው። እንግዲህ ያው በሁለቱም ታውቁታላችሁ። ከሱ ጋር ይሆናል እንግዲህ ቆይታ የምናደርገው ምን አይነት አትክልቶችን አልምቷል፣ ለወደፊት ስለ ገበያ ለማቅረብ ምን ዝግጅት እያደረገ ነው ከዛ አልፎ ደግሞ ልጎ መንደር ጋ ያለው ትውስታው መልጅነቱ ምን አሳልፏል የሚለውን እንግዲህ ከሱ ጋር ቆይታ የምናደርግ ነው የሚሆነው። የተከበራችሁ የማካላተላ ሚዲያ ቲቪ ተከታታዮች አሁንም አብራችሁ ከኔ ጋር እንድትሆኑ በአክብሮት ጋብዛለሁ። አብራችሁ ነው። ያው ይሄ የምናሳያችሁ እንግዲህ ዘይቶን ይባላል እንግዲህ ዘይቶን ያው በዓመት ሁለቴ ነው አንድ ምርት የሚሰጠው፣ ሁለቴ ነው አንድ ምርት የሚሰጠው፣ ባመት ሁለቴ ምርት ይሰጣል። እንግዲህ የምትመለከቱት ዘይቶን ነው። እስኪ እንግዲህ ሌሎችንም እንግዲህ እናስቀኛቸዋለን። አሁንም አብራችሁን ቱን ባክሮት እንጋብዛለን። ንታወቅ ድምጽን ከፍ አድርግና ስምህ ማን ይባላል? እቺ እኔ አቶ ጀማል አህመድ ይባላለሁ። እሺ እ 026 ቀበሌ ምርጋጂ ቀጣና ቀራሮ ጎጥ ነው የሚገኘው። እና ይሄ በ1993 ጀምሬ አባቴ ጋር እያለሁኝ ህጻን ሁኜ ነው ያለ ማለት ወጣት እንዳለሁኝ ማለት ነው። አዎ ከዛ ይሄንን ዘይቶን ከወረድ አምጥቼ የተከልኩት ይሄው እስካሁን ጥቅም እየሰጠን ያለው እሱም ደግሞ ውሃ ያቅረናል። በብዛት በእርግጥ አንዳንድ ጊዜ በጀሪካን የምንቀዳበት አጋጣሚ ያለን ውሃው ዝቅ ያለ ነው። ዝሮ በአመት ሁለቴ ጥቅም ይሰጠናል። ዘይ ዘይቶኑ በአመት ሁለቴ ጥቅም ይሰጣል። ጥቅምት ላይ በደንብ ያፈራል። መጋቢት ላይ ምናምን ወፍንቶ ጦጣውም ስለሚበዛበት ትንሽ እንትላል ፀሐይን ስለሚሆን በአመት ሁለቴ ጥቅም ይሰጣል። ዝሮት ነው ያ። አሁን ቡጡ ነው ይታየኛል። ላይ እንደምናየው ይሄ እንግዲህ መቼ ላይ ነው ፍሬ? አሁን የመፍሰራችን ነው የሚሰጠው። አሁን እንግዲህ ከሚያዝያ ጫፍ ላይ ጀምርና ግንቦት ምናምን ወደዛ ፍሬ እንትላል። አሁን እንደምታየው ቡጡ እንትን ብሏል። የመብሰል እንትኑ ወደ ግንቦት አካባቢ ይደርሳል እስከ ሰኔ ምናምን የ ተመልካቾቼ አሁን ደግሞ ቆይታችንን ከጀማራ አህመድ ጋር እያደረግን ቆይታ ያለው ቆይታ አሁን የሚቀጥል ነው የሚሆነው። ያው ቆይታችን የሚሆነው እንግዲህ አሁን ደግሞ በበዘሩ የተዳቀለ ብርቱካን ነው እንግዲህ፣ እዚህ ተመልካቾቻችን እያያችን የምትገኙት ይሄ ብርቱካን ነው እና እንዴት ነው ይሄ ብርቱካን የተዳቀለ? ይሄ በቅርብ ሰዓት 2000 አንድ ላይ አካባቢ በተጨማሪ ስጠይቅ የተዳቀለ ብርቱካን ብለው ሌላ እንትን ላይ ላኩኝና ወደ ጋትራ ቤታ ጋትራ ሚባላል እዛ አካባቢ ላይ በደብዳቤ ላኩኝ። አስር እግር ሰጡኝ፣ እዛ ተጽፎልኝ ያንን አምጥቼ ጠቀልኩት። ይህን የምታየውን ፍሬ እንግዲ የሚገርም በቀኑ ለአንዱ እግር ለአምስት ጀሪካን ሰላሳ ጀሪካን እያ ውሃ ሲደርቅብኝ ሲደርቅብኝ ይም ሳጠጣ ለአንዱ ጉር ሀት ጀርካ ሰላሳ ጀርካ እያጠጣሁ ውሃው ሲደርቅብኝ እን እንዳይቋረጥ ብ ብ በዚያ መልኩ ነው ያደረስኩት ው አሁን ሶስት ዓመት አካባቢ ሆኖ ፍሬ እየሰጠ በፍሬ እየተጠቀምን ነው። እና ትንሽ በውሃ ችግር አለበት እንጂ በጣም ጥሩ ጥቅም ያለው እንትን ነው። ብርቱካን ዘመናዊ ብርቱካን እና እንዴት ነው ይህንን ለምርትነት ወደ ገበያ ወጥተው ታውቃለህ? አዎ፣ ያለው ነገር ነው። አውጥቼው ያው ትንሽ ጣዕሙ ላይ እንት ነው ወንጨላ የተዳቀለ በመሆኑ እንጂ በጣም አሪፍ ነው። ሰው ይፈልገዋል። እና እዛ ሱቅ አካባቢ ላይ እየወሰድኩ ብዙ እጠቀምበታለሁ። አሁንም ደግሞ እንደሚታየው ይኸው ፍሬ እየሰጠ ነው። እንግዲህ ይጀምራል። ተላይ ቀላሉት ይኸው ውሃ ማለት ነው እንጂ ቀላሉት ያው እየደረሱ ነው እንደምታቸው። አዎ፣ ለገበያ ይደርሳል ማለት ነው። አዎ። እንግዲህ ይሄን ያየ አንድ በት እንደዚህ የሚያለሙ እጆች እንግዲህ አሉ በየቦታው። ስለዚህ የሚመለከተው አካል ደግሞ የተለያዩ የፓምፕ ጄኔሬተሮችን አመቻችቶ ለአቶ ጀማል ቢያበረክትላቸው ከዚህ በላይ ሌሎችም ስራዎች እንደሚያሳዩና የበለጥ ልማት እንደሚያለሙ ተስፋ እናደርጋለን። ተመልካቾች እንግዲህ እነዚህ ያልታጠፉ ክንዶች አሁንም ለልማት እጃቸው እንደዘረጉ ናቸው የሚለውን ነገር አርሶ አደር ጀማል አህመድ ተደርተናል። አሁንም እነዚህን ልማቶች እንግዲህ ወደፊት አጠናክሮ በመቀጠል ሌሎች ማራይን እንደምትሆን ተስፋ አደርጋለሁኝ። ምርዛፍ የተምር ዛፍ ነው የምታዩት። እንግዲህ ያው ገና ፍሬ አልሰጠም እንጂ ከሳውዲ አረቢያ የታሸገ የመጠልን ተምር እንግዲህ እዚሁ ያው ፋብሪካውን አቋቁሟል ማለት ነው። ያው እንግዲህ አሁንም የገጠር ቆይታችን የቆላ የልጎ መንደር ቆይታችን እንግዲህ አሁንም ገና አላበቃም። ከአርሶ ድርጅም አላመርጋ የምናደርገው ቆይታ አሁንም እንደቀጠለ ነው። እንግዲህ ብዙ ነገሮችን እያሳየናችሁ እንገኛለን። ቆይታችሁ ከኛ ጋር እንደሆነ አሁንም የአክብሮት ግብዣችን ነው፣ ተመልካቾች እንግዲህ፣ ያው በጣም የሚያስጎበኝ ብርቱካን ነው እያያችሁ የምትገኙት አሁን እንግዲህ አቶ ጀማሊን ብርቱካን ጋብዞኛል። እኔም እንግዲህ ቆይታ ከእሱ ጋር ታደርግ ቆይቻለሁኝ። አሁንም እያደረኩ ነው የምገኘው በጣም እንደው የሚያስጎበኝና እንትን የሚርብ ብርቱካን ነው፣ ሙከክ ያለ በእናትህ በጣም ደስ የሚል ነው። እስኪ አዎ፣ ወይ እኛም እስኪ ቆረስ ይጎብኝ እንጂ በዓመት አንድ ጊዜ የሚሰጠው የውሃ ምቾት ካለው በጣም ይወፍራል። አላላቅ ይሆናል አንተ ደሞ በጣም ሚገርመው በጣም አሪፍ ነው እና በዓመት አንድ ይሄ ምርት ይሰጣል። በዓመት አንድ ይሄ ይሰጣል። ውሃ ከተመቸው ውሃ ከተመቸው ያርጋል ፍሬው። እንደው ቢያንስ አንዱ እንደው በግምት እስከ ትንሽ ፍሬ ይሄዳል ብለህ ታስባለህ። ብዙ ነው፣ ለመገመት ያስቸገረ ነው። በቃ አሁን እንደምታይ ሦስት መቶ አራት መቶ ፍሬ ብለን አንድ ሺህ አካባቢ አይደርስም። በአንድ ሺህ በላይ ይዛል። በመሰብ ስታዩ ፍሬው በጣም ጥን ይሄ አሁን ውርጭ መቶት ቀንሶ ነው እንጂ በጣም ይይዛል። እንቡጡ በጣም ብዙ ነው። ጥቅምት ላይ ውርጭ መቶት ቀንሶ ነው። ተመልካቾች እንግዲህ በአካል ተገኝቼ ከልጎ መንደር ከአርሶ አደርኝ ማላመር ጋር ቆይታ እያካሄድኩ የአማረ ቆይታ ስናደርግ ነው የቆየ ነው። ብርቱካኑ በጣም የሚያስጎበኝ የሚያስጎመጅ ብርቱካን ነው። ጣፋጭ ነው። ያው እንግዲህ ቀጣይ ደግሞ ቅዳሜ ገበያ ይዘመተ ለተመልካቾቻችን እንግዲህ በአካል እዛው የምታቀርብላቸው የሚሆን የሚሆነው አቶ ጀማል ነው። ለግብይት እናቀርባለን፣ ችግር የለውም ያው ትንሽ ነው ያቀረው የደረሰ ነው የሚታየው እናቀርባለን። ለአላ አሪፍ ነው እና ያው እናቀርባለን። የውሃ እንትን ነው፣ ውሃ እንግዲህ ማጠጣት ማጠጣት ነው እንግዲህ እስካገኘን ድረስ። ሌለኛው ነው በጀሪካን ነው ቀዳ እናረጨንም እያጠጣ ነው ተመልካቾቼ ክቡራን መከራ ሚዲያቱ ተከታታዮች እንግዲህ ብርቱካን አብረን እየበላን ከተለያዩ ፍራፍሬዎች እየቀመስን እንግዲህ ሌሎችን ቆይታዎች አብረን ነው የምናደርገው። አሁን ማብራችን ትይ ባኩሩስ እንጋብዛለን። ይሄ ተምር ዛፍ ይባላል። ተምር ነው ከውጭ እየታሸገ የሚመጣው ለረመዳን ማፍጠሪያ የእሱ ፍሬ ነው። ተጠቅመን ስንጨርስ ፍሬውን አምጥቼ ተከልኩት። ይህ አሁን ወደ አስር አመት አካባቢ ይመጣ የመዳቀል ባህር ያለበት አሉኝ ወንዴና ሴቴው እንጂ ይሄን አድርሸዋለሁ። እንግዲህ ወንዴ ይሁን ሴቴ ይሁን ከግብርና ጋር እንትን ብዬ የሚያስፈልገውን ወይ ወንዴውን ወይ ሴተውን ማቀላቀል ነው የፈለግኩት እንጂ ይሄ ዚህ ቦታ ላይ ደርሷል። እንግዲህ ያው ተመልካቾቼ እንግዲህ ይህ ትምር የምታወት በሳውዲ አረቢያ እየታሸገ ነበር የሚመጣልን። አሁን ደግሞ ያው ዙባ ካለ አርሶ አደር ደረጀ ማለት አልምታውት ለወደፊት ምርት እንደሚሰጥ ይጠበቃል ነው ያሉን። እንግዲህ አብረን ምርቱን ተካፋይ ያደርገ ነው የምንለው። እናመሰግናለን። ይህ ደግሞ ሸንኮራ ነው። እንግዲህ እንደምታዩት በጣም የሚገርም ሸንኮራ ነው። ያው እንግዲህ ተቆርጦለት ነው ደረስኩ ደረስኩ እያለ ነው ሸንኮራው። ተመልካቾች ይህን ሸንኮራ እንግዲህ ማየት የምትችሉ ነው፣ እያያችሁ ነው። በጣም እንግዲህ ገጠር ሲሄዱ ገጠር ማማሩ በጣም የሚገርማችሁ ነገር፣ ደስ ይላል። ተመልካች በቀራሮ ጎጥ ቀጠና ልጎ መንደር አድርጌ የነበረኝ ቆይታ ጭርሼ ወደ መካነ ሰላም እየተመለስኩ ነው። ለነበረን ቆይታ መካነ ሰላም ሚዲያችሁ ስም ከለብ አመሰግናለሁ። አብራችሁኑ ቪዲዮውን ላይክ ማድረግና አይርሱ።